ለቆረጦ ተስፋ የምትሰጥ አንተነ፣ ለተጨነቁት የምትደርስ አንተነ፣ ለእኛም በዚህ ሰዓት ላይ ተሰብስበን ሰው የለንም ብለን በምናስብበት ሰዓት ላይ መልአክን ልከ እነዛን ሰለስቱ ደቂቅን ከእሳት እንዳወጣ እስራኤላውያንን ባህር ከፍለ እንዳሻከር ዳንኤልን የአንበሶቹን አፍ እንደዘጋ እኛም ላይ የተከፈተውን ይህንን ክፉ ነገር ዘግተ ካለንበት ችግር አውጣን፣ አድነን ልትሉት ይገባል። እርስ በርሳችሁ በዚህ ቃል ልትጽናኑ ይገባል፣ ልትጽናኑ ይገባል። ያመኑ አምላክ ያመንነው አምላክ የታመነን የታመነ ብቻ አይደለም። ካለንበት የኔና የናንተ ችግር ከአቅማችን በላይ ሆነ አይደለም? ከእግዚአብሔር አቅም በላይ ግን አይሆንም። ይህን ድምፅ የምትሰሙ እዚህ ውስጥ ያላችሁት 1300 ክርስቲያኖች እኔና እናንተ ዛሬ ቤታችን ውስጥ ያለ ውሃ ቀርተን መጠጣት እንችል ይሆናል፣ ወጥተን ምግብ መብላት እንችል ይሆናል። ዛሬ ቦታ ተቀያየርንና እነሱ እዛ ጋር ሆኑ፣ ምናልባት ከዚህ ነገር ቢያልፉ እኛ ነበር የእነሱን እጅ የምናየው። ዛሬ እነሱ የእኛን እጅ አዩ፣ አይደለም ማንም ሰው ነው የምላችሁ፣ ባይከብደው ኑሮ ባያንገፈግፈው እጅ እጅ ባይለው የእናቱን መቀነት ለመሙላት የእህቱን ጎዶሎ ለመሸፈን የቤቱን ባሉነት ለመሙላት ባይሆን ኖሮ ማለት ነው፣ ማንም ሰው አይወጣም ነበር። ይወጣል? አይወጣም። ስለዚህ ማንን ተማምነው ወጡ? እግዚአብሔርን ተማምነው ወጡ። እንደ አጋጣሚ ሆኖ ዛሬ ዜጋ ሆኖ አይደል? የእያንዳንዳችን እጅግ ትንንሽ የሆነች ነገር ስትሰበሰብ የእነዚህን በጭንቀትና በሐዘን በሰቆቃ ውስጥ ያሉትን ሰዎች እንበአብሳ ሰዎችን ካሉበት ሐዘን ወደ ደስታን እንደምትመለስ ግን ማወቅ መቻል አለባቸው። እኛ ካልደረስንላቸው እኛ አይዟችሁ ካላል ናቸው ማ ሊላቸው ይችላል? እዚህ ጋር ሃይማኖት አይደለም የሚያስፈልገው ኢትዮጵያዊነትና ወንድምነት። እኔ ዛሬ ነው ያያችሁ አላውቃችሁ? ኦርቶዶክስን መርጬ ላስተምር አይደለም የመጣሁት። ምንም ሁኑ ሰው ናችሁ እናንተ። ያውም ኢትዮጵያውያን ናቸው። ስለዚህ ከዚህ ችግር እናንተን ለማውጣት ሃይማኖት አይደለም የሚጠይቀው ሰውነት ወይም ሰውነት ነው የሚጠይቀው። እኔ እንደ ኦርቶዶክስ ደግሞ ለመርዳት ቀይ፣ ጥቁር፣ ነጭ ለማስተማር ቀይ፣ ጥቁር፣ ነጭ፣ ሙስሊም፣ ክርስቲያን ብሎ የመከረኝ የለም። ሰው ስለሆነ ብቻ ላከብረውና ልረዳው ከችግሩም ደግሞ ላወጣው ይገባል። እስኪ አንድ ጊዜ ተስፋ በማይቆረጥበት አምላክ ተስፋ አንቆርጥም በሉኝ። እስኪ ሁላችሁም ተስፋ በማይቆረጥበት አምላክ ተስፋ አንቆርጥም በሉኝ እስኪ አንድ ጊዜ ይላችሁ ተስፋ በማይቆረጥ ማይካችሁን ትፈቱና ተስፋ በማይቆረጥ እግዚአብሔር አምላክ ከዚህ መከራ ከመጣባችሁ ችግር እንደሚያስወጣችሁ አምናለሁ። አላርዝመው፣ ሰው በተሰበሰበበት የገቢውን ማሰባሰብ አድርጉላቸው። ወንድሞቻችን እዚህ ውስጥ የምናያቸውን ሁሉንም ከጎናቸው ልንቆም እንደሚገባ ግን ይሄ የሁላችንም አጀንዳና የሁላችንም የመጀመሪያ ዓላማ መሆን መቻል እንዳለበት ከድል እነግራቸው ይገባል። በጣም ጌም ለሚጫወት ምን ለሚያደርግ ሰው በጣም ብዙ ነገር እናደርጋለን። ለተጨነቀች ነፍስ ከጭንቀቷ እንደ ማውጣት ግን ትልቅ ነገር የለም። ስለዚህ ለተጨነቀች ነፍስ፣ ላዘነች ነፍስ፣ ተስፋ ለቆረጠች ነፍስ፣ ከእግዚአብሔር ውጪ መመኪያ የለኝም ላለች ነፍስ በእግዚአብሔር አምሳልና በእግዚአብሔር አራያ ለተፈጠሩ ለእነዚህ ሰዎች አይዟችሁ የሚል ድጋፍ ከኛ የምንችለውን ነገር አዋተን ደግሞ ካሉበት እና ከተሰጣቸው ከዚች አጭር ጊዜ ከመጣባቸው ችግር እናስወጣቸው እንደሚገባ ማወቅ መቻል አለብን። እግዚአብሔር ያክብርልን። እግዚአብሔር ይርዳችሁ። እኔም የበኩሌን በመሳተፍ እጀምራለሁ። በኢትዮጵያ ብር መስጠት ይቻላል አይደል?